ቅዱስ አሐዱ አምላክ አሜን። እንደ እግዚአብሔር ቸርነት በኋላችን የምታዩት ህንፃ ቤተ ክርስቲያን በለጋምቦ ወረዳ በደቡብ ወሎ ዞን ውስጥ የሚገኝ ሲሆን ደብረ ገነት ቅዱስ ገብርኤል ይባላል። ገነቴ ቀበሌ ውስጥ ነው የሚገኘው። እኛ ከዚህ የምታዩአቸው ህዝበ ክርስቲያኖች ደግሞ የዚህ ቤተ ክርስቲያን ዋና የህንጻ አሰሪ ኮሚቴ አባላት ናቸው። ይህ ህንፃ ከተጀመረ አምስት ዓመታትን አስቆጥሯል። ነገር ግን የምታዩት ከዚህ መሰረቱ አንስቶ የቆለ የቆሎ የቆሎ ቆለን እያያችሁ ስለሆነ ይን ህንፃ ቤተክርስቲያን ለማስጨርስ በውስጥም በውጭም ያላችሁ የዚህ ቤተክርስቲያን ድጋፍ ማድረግ የምትፈልጉ በሙሉ ይህንን አይታችሁ ድጋፍ እንዲታደርጉልን ስንል በቅዱስ ገብርኤል አማላጅነት እንጠይቃለን። ከዚህ ቀጥሎ የህንፃ ኮሚቴ አባላቶቹ ዝርዝሩን እንደሚከተለው ያቀርቡልናል። በስማ ወንፍስ ቅዱስ ባዶ አናጋሚ። እንግዲህ ያው እንደምታዩት ከኋላ የመጀመሪያውን በረንዳውን እና ሁለቱን ሁለተኛውን ጨርሰናል። አሁን የሚያስፈልገን የመቅደሷና የቅድስቷን የብረት ስራ ለማጠናቀቅ ብረት ያስፈልገናል። 8 ባ 10 12 ባ 16 150 ባ 8 30 ኩንታል ስሚንቶ ለባለሙያና ለሰራተኛ የሚሆን 150 ሽብር በአጠቃላይ 500 ሽብር ይችን ስራ ይችን የብረቷን ስራ ለመጨረስ በዚህ ሰዓት ያስፈልገናል። በተጨማሪም ብሎኬቱ ቆርቆሮ፣ ሌሎች የፊኒሽንግ ስራ ገና ናቸው። የተቀባ በየሀገሩ ያላችሁ ምዕማናኖች ይህ ቤተክርስቲያን በዛ አካባቢ ያሉ ምዕማናን ቁጥራቸው ትንሽ ሆነ እንደምታውቁት፣ በወቅታዊ ችግር በኢኮኖሚ የደቀቀ ማህበረሰብ ና ምዕማን ና ያለን እና በውጭም በሀገር ውስጥ እንዲ ያላችሁ ይህም ቤተክርስቲያን በእግዚአብሔር ስም ተባብረ እንድንሰራ በእግዚአብሔር ስም እንደልጋለ እግዚአብሔር ስትልን እንግዲህ ወገኖቻችን ያለንበት ማህበረሰብ ትንሽ አንድ ፐርሰንት እንኳን የማይሞላ ህዝበ ክርስቲያን ያለው በተለያየ ምክንያት ህዝባችን ደግሞ ስለሚሰለቸን እንደ በሀገር ውስጥ በሀገር ውጭ ያላቸው ወገኖቻችን እባካችሁ፣ ይህን ቤተክርስቲያን ከተሰራው ከ2011 ዓ.ም ጀምሮ የእግዚአብሔር ታቦት በመቃኙ በሰንበት ትምህርት ቤት አዳራሽ ውስጥ ነው ያለው። ተባብረን ከዚያ አውተን በዚህ በተቀደሰ ስፍራ እንድናቆየው በእግዚአብሔር ስም ምርጃችን ከፍ ያለ ነው። እንደምትመለከቷቸው ያው እዚህ ያለው እንጨትም ከመጣ በጣም ብዙ አመስለቡ እየበሰበሰብን ነው፣ እና ተጨማሪዎች እንዳያስፈልገን ወገኖቻችን ልባዊ ድጋፋቸው እንዲታደረጉ ልምት ስምንጥሪያችን በእግዚአብሔር ስም እናሳስባለን። ያው አምስትም አስርም ያለው ከዚህ ከደጁ ቢቱ ታላቅ በረከት ነውና የምናገኘው ወገኖቻችን፣ እርዳታችሁ እንዳይለየን ለማለት ነው። እግዚአብሔር ስትልን በርቱልን፣ አይዛችሁ በያላችሁ ብድሩ በሃይማኖታቸው ያዝናችሁ።